እናስጥልን ሰላም። በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? አንድ ሰዓቱ ነው። ኢቲቪ ዜና 57 ተመልሷል። እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮ እኔ ሰለሞን ኃይለ ኢየሱስ ነኝ። አበይት ነጥቦቹን እነሆም፦ ሆሳና ከተማ ሃያኛውን የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በዓል የሚያከብሩ እንግዶችን በመቀበል ላይ ትገኛለች። በዚህ በአዲስ አበባ በሁሉም የአገልግሎት አሰጣጥ ዘርፎች ስር ነቀል ለውጥ ለማምጣት እየተሰራ ስለመሆኑ ከንቲባ አዳነች አበቤ ተናገሩ። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ለህንድ የማያቋርጥ የነዳጅ አቅርቦት እንደሚኖር ይፋ አደረጉ የሚለውን ደግሞ ከውጭ ይዘናል። ሀያኛውን የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ባል በደመቀ ሥነ ሥርዓት ለማክበር ዝግጅት አጠናቃ እንግዶቿን የተቀበለች የምትገኝ ሆሳና ከተማ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ጊዜያዊ ስቱዲዮም ይገኝበታል። በቀጥታ ስርጭት ባልደረባችን ብሩክ ተስፋዬ ከደቂቃዎች በኋላ የተለያዩ ዜናዎችን ወደ እናንተ የሚያደርስ ይሆናል። ሁሉንም ዘገባዎች የተካተላቸው አብራችሁን እንድትዘልቁ እንጋብዛለን። መልህቅ ኢትዮጵያ በህዳሴ ግድብ ያስመዘገበችውን ድል በቀይ ባህር ላይ ለመድገም እርምጃ መጀመሯ የግብፅ ሰዎችን አስደንግጧል። የግብፅ መንግሥት ከሰሞኑ እያወጣቸው ያለው መግለጫዎች ይዘት በስፋት እንቃኘዋለን። የኢትዮጵያ ነገ ብሩ ነው። ዓለም ኢትዮጵያ ጋር በትብብር ለመሥራት እየተዋለ ነው። ይህ ኢትዮጵያን በማተራመስ ላይ ብቻ ግብ ካደረገው ከግብፅ ፖለቲካ ቅኝት አንጻር ምን ማለት ነው የሚለውን እንዳስሰዋል። ዛሬ ምሽት ሦስት ሰዓት ላይ በኢትዮጵያ ቴሌቪዥንና በኢቢሲ ዶት ስትሪም ላይ ጠብቁን። ቀዳሚ ወደ ሆነው ዘገባ ልሻገር። የስርዓተ ምህዳር አገልግሎት ክፍያ ረቂቅ አዋጅ የተፈጥሮ ሀብቶችን በአግባቡ ለማልማትና ለመጠበቅ አስተዋጽኦ የጎላ ስለመሆኑ ተጠቆመ። በሕዝብ ተወካዮች ምክር ቤት የውሃ መስኖ፣ ቆላማ አካባቢና ልማት እንደዚሁም የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴዎች በጋራ የሥነ ምህዳር አገልግሎት ክፍያ ረቂቅ አዋጅን ከባለድርሻ አካላት ጋር የውይይት መድረክ አካሂደዋል። የፕላን በጀት ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ ደሳለኝ ወዳጆ አዋጁ አካባቢን ለመንከባከብና ዘላቂነትን ለማረጋገጥ ያለው ፋይዳ ከፍ ያለ ስለመሆኑ ገልጸዋል። የውሃ መስኖ ቆላማ አካባቢና ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር አወቀ እምብዛይ ለወዳጁ ለአዋጁ ጠንካራና የሀገርንም ጥቅም የሚያሳድግ መሆኑን አንስተዋል። በውይይቱ የአካባቢ ጥበቃ ባለስልጣን ዋና ዲሬክተር ኢንጂነር ሌሊሴ ነሜ በበኩላቸው አዋጁ ሀገሪቱ አሁን የያዘችውን የአረንጓዴ ልማት ጉዞ፣ እንደዚሁም የአካባቢ ጥበቃ ስራዎችን ትኩረት ሰጥቶ ለመስራት የሚያግዝ እንደሆነ በውይይቱ አብራርተዋል። በዚህ በአዲስ አበባ በሁሉም የአገልግሎት አሰጣጥ ዘርፎች ስር ነቀል ለውጥ ለማምጣት እየተሰራ ስለመሆኑ ከንቲባ ዳነች አበቤ ተናገሩ። ከንቲባ ዳነች አበቤ በአርቲፊሻል ኢንቴልጀንስ የበለጸገ የሲቪል ምዝገባና የነዋሪዎች የአገልግሎት አሰጣጥን ይበልጥ የሚያዘምን አዲስ የተቀናጀ የዲጂታል ስርአትን በይፋ አስጀምረዋል። ዘጋቢያችን ይመራ ደም ተከታትሎታል። የሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ ለመዲናዋ አዲስ አበባ ነዋሪዎች ከ1935 ዓ ም ጀምሮ አገልግሎት እየሰጠ ቢቆይም ዘመኑ የሚጠይቀውንና ፍላጎትን ከማርካት አንጻር ችግሮች ሲስተዋሉበት ቆይተዋል። ከቅርብ ጊዜ ወዲህ ደግሞ ከተማ አስተዳደሩ ለዘርፉ ትኩረት ሰጥቶ በመስራት ቀልጣፋና ተደራሽ አገልግሎት እንዲሰጥ በቴክኖሎጂ የታገዘ አሰራርን ተግባራዊ ወደ ማድረግ ገብቷል። በዚህም በአርቲፊሻል ኢንተለጀንስ የበለጸገ የሲቪል ምዝገባና የነዋሪዎች አገልግሎትን ይበልጥ የሚያዘምን አዲስ የተቀናጀ ዲጂታል ስርዓትን ከንቲባዋ አዳነች አበባ ያስጀምረዋል። ይህ ጀራ ነበ ይህ ቶላ አዲሱ የተቀናጀ የዲጂታል ስርዓት ከተማዋ ላለፉት 14 ዓመታት ስትጠቀምበት የነበረውን ሂደት በመተካት የሲቪል ምዝገባና የኗሪዎች አገልግሎትን ኗሪው ባለበት ሆኖ እንዲያገኝ የሚያስችል የዲጂታል አገልግሎት መስጫ ስርዓት ነው። የከተማችንን ነዋሪዎች ፈጣን፣ ቀልጣፋ፣ ፍትሃዊ የመንግስት አገልግሎትን እንዲያገኙ የማድረግና ግልጽነትና ተጠያቂነት የሰፈነበት ስርዓትን ለማጠናከር በትልቅ ትኩረት እየሰራን ያለንበትን አዲስ የቴክኖሎጂ ስርዓት ዛሬ ይፋ አድርገናል። ይህም ተቋማትን በዘላቂነት ለመገንባት በዲጂታል ቴክኖሎጂ በመታገዝ ተገልጋዮች ለእንግልት እንዳይዳረጉ፣ ለብልሹ አሰራር እንዳይጋለጡ፣ ውጤታማና ፈጣን የመንግስት አገልግሎት እንዲያገኙ ልዩ ትኩረት ተደርጎ የተሰራ ስራ ውጤት ነው። አዲሱ የተቀናጀ የዲጂታል ስርዓት በጤና፣ በኢሚግሬሽን፣ በፍርድ ቤት፣ በብሔራዊ መታወቂያና በሌሎች ተቋማት መናበብን የሚፈጥር እንደሆነም ጠቅሰዋል። አዲስ አበባ የስማርት ሲቲ ከተማነት ለያዘችው ጉዞ አንዱ መንገድ መሆኑን የገለጹት ከንቲባ ዳነች አበቤ የሲቪል ምዝገባ ስርዓቱን ወደ አዲስ ምዕራፍ የሚያስገባው እንደሆነ ተናግረዋል። አዲስ አበባ በአገልግሎትም ጭምር ልክ እንደ ፕሮጀክቶቿ ስር ነቀል ለውጥ ለማምጣት ቆርጣ ተነስታለች። ለማሳያም፣ ሰሞኑን ብቻ የሚደረጉት የስራ እንቅስቃሴዎች እና የተገኙ ውጤቶች እና ይፋ ተደርገው እንደ አዲስ የተጀመሩ ስራዎች ምስክሮች ናቸው። የሲቪል ምዝገባና የነዋሪዎች አገልግሎት ስራን እጅግ በጣም የሚያዘምን፣ ለሌሎች ውሳኔዎቻችንም ደግሞ መሰረት የሚሆነንን አዲስ ቴክኖሎጂ ነው። በአርቲፊሻል ኢንቴሊጀንስ ዘርፍ ኢትዮጵያን ተጠቃሚ ለማድረግ ከተለያዩ ተቋማት ጋር አያሌ ስራዎች በመከናወን ላይ እንደሚገኙም ተጠቁሟል። ዛሬ ለምረቃ የበቃው የተቀናጀ የሲቪል ምዝገባና የነዋርነት አገልግሎት የተገነባው ሲስተም ብቻ አይደለም። የተገነባው ብሔራዊ ሀብት ነው። የተገነባው እውቀት ነው። አርቲፊሻል ኢንቴሊጀንስ ቴክኖሎጂ ሙሉ በሙሉ ያካተተ ሲስተም ነው። ይህ ፕሮጀክት ማልማት ብቻ ሳይሆን ኃላፊዎችንና ሰራተኞችን አቅም ለመገንባት ተከታታይ ስልጠናዎች ተሰጥተዋል። ፕሮጀክቱ በውስጡ ብዙ ፍላጎቶችን ያካተተ በመሆኑ ብዙ ባጀትና ጊዜ የሚወስድ ቢሆንም በፕሮጀክት አመራር ብቃት ያላቸው ኃላፊዎችና ሰራተኞችን በመመደብ በአጭር ጊዜና በቁጥብ ሀብት እንዲጠናቀቅ ተደርጓል ተደርጓል የተቀናጀ የዲጂታል ሥርዓቱ ስርዓቱ ባለጉዳዩ ለብልሹ አሰራር እንዳይጋለጥና ያለመጉላላት የመንግስት አገልግሎትን በቀላሉ እንዲያገኝ የሚያደርግ መሆኑ ተመላክቷል። ከሰው ንክኪ የጸዳ በቀላሉ ከተቋማት ጋር ማስተሳሰርና ትክክለኛው መረጃ የመረጃ ምንጭ የሆነ ተቋም እንዲሆን የሚያስችል ተመሳስለው ከሚሰሩ ፎርጀዲ ፎርጅድ ዶኩመንቶች በቀላሉ እስካን በማድረግ መለየት የሚቻል መሆኑ በሞባይል ላይ በቀላሉ ይዞ መንቀሳቀስ የሚያስችልና ፕሪንት አድርጎ ብቻ መያዝን ከሚያስገድድ አሰራር የወጣ መሆኑ እንዲሁም የተገልጋዩን እንግልት በመቀነስ ፈጣን ተደራሽ የሆነ አገልግሎት የሚሰጥ ከመሆኑ በተጨማሪ ከተማችን ለጀመረችው የዘመነ ከተሜነት የሚኖረው ድርሻ የላቀ እንደሚሆን እናምናለን። ከመጪው ሰኞ ጀምሮ በከተማዋ አምሳ ወረዳዎች ላይ አዲሱ የተቀናጀ የዲጂታል ስርዓት አገልግሎት የሚጀምር ሲሆን ለዚህም የስልጠናና የግብዓት ሙሉ ዝግጅት ተደርጎ ተጠናቋል። በሌሎች ቀሪ ወረዳዎችም በፍጥነት እንዲቀጥል ይደረጋል ተብሏል። የተወደዳችሁ በማዕከላዊ የኢትዮጵያ ክልል ሆሳና ከተማ የፊታችን ሰኞ 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በደማቅ ስነ ስርዓት የሚከበር ይሆናል። ይህንን የተመለከቱ ዘገባዎች ደግሞ በስፍራ የሚገኘው ባልደረባዊ ብሩክ ተስፋይና ሌሎችንም ባልደረቦቹን ይዞ ለተወሰኑ ደቂቃዎች ዜናዎችን እየመራ ከእናንተ ጋር ቆይታ የሚያደርግ ነው የሚሆነው። ሰላም ላንተ ብሩክ፣ እንደምን አመሸህ? የአየር ሰዓቱ ከተመልካቾችህ ጋር ያንተ ነው። አመሰግናለሁ ሰለሞን። ሰላም ተመልካቾቻችን፣ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ሆሳና ጊዜያዊ ስቱዲዮ የኢቲቪ 57 ዜናዎችን ከዚህ የሀያኛውን የኢትዮጵያ ብሔር ብሔረሰቦችና ህዝቦች በዓልን የተመለከቱ ዜናዎችን ወደ እናንተ የማደርስ ይሆናል። ብሩክ ተስፋ ነኝ። አብራችሁን ትቆዩ ዘንድ በአክብሮት ጋብዛለሁ። በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ በሆቴልና በሌሎች የንግድ ዘርፎች የተሰማሩ ሃያኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች በዓልን ለማክበር እየገቡ ላሉ እንግዶች መስተንግዶ ዝግጁ መሆናቸውን ገለጹ። በከተማዋ እየተከናወኑ ካሉ የኮሪደር ልማት ጋር ተዳምሮ በዓሉ ለክልሉም ሆነ ለከተማዋ ኢኮኖሚያዊ እንቅስቃሴ ጉልህ አበርክቶ እንደሚኖረውም ጠቁመዋል። አስተያየታቸውን ተከታትለን እንመለስ። መላው ኢትዮጵያ የተውጣጡ እንግዶች ናቸው። እነዚህ የሚመጡት እንግዲህ ሲመጡ የሚጎበኙና መታየት ያለባቸው ስለ ባህሉ፣ ስለ አካባቢው ማወቅ ያለባቸው ነገሮች በሙሉ ለማሳወቅ ዝግጅት እያደረግን ነው፣ ከምግብና መጠጥ መስተንግዶ ባሻገር ማለት ነው። አካባቢውንም ለማስተዋወቅ ፕሮሞት ለማድረግ እየተዘጋጀን ያለ ነው። ይሄ ዝግጅት ከፍተኛ የሆነ እድል ነው፣ መልካም እድል ነው ይዞ የሚመጣው። እኛም እንደ ሆቴል በጣም ጥሩ አጋጣሚ ነው የሚሆነልን። እንግዲህ ዝግጅታችን የተዘጋጀን እንግዶች እየተጠባበቅን ያለ ነው። በኢኮኖሚ ዘርፍ በጣም በትልቁ እንደሚያነቃቃ እንጠብቃለን። ከተለያዩ ብሔረሰቦች ስለሚመጡ እነኛ ሰዎች ቆይታቸውን ደግሞ በዳና እንዳስረዝሙ በከተማችን ላይ እየተሰሩ ያሉ መሰረተ ልማቶች ደግሞ ትልቅ ፋይዳ አለው ብዬ አስባለሁ። የማኪና መንገድ ድሮ ከነበረው በጣም አስፍቶ ተሰርቷል። የእግረኛ መንገድ ተሰርቷል። የሳይክል መንገድ ተሰርቷል። ለመቆያቱም ለእይታም በጣም ምቹ በሚሆኑ ሁሉ እየተሰራ ስለሆነ የሚመጡ እንግዶቻችን ካሰቡበት እንደው ረዘም አድርጎ እንዲቆዩ የሚያደርጉ ነገሮች እየተሰሩ አማራፊዎቹ በጣም ተስተካክሏሉ። በጣም እንደየሴባቸው ውሃ ሳያቋርጥ፣ ጀነሬተር ሳያቋርጥ እለት ተእለት እንግዶቻችን በነፃነትና በደስታ እስከሚሸኙ የሚያስፈልገውን ነገር ዝግጅት ኦልሬዲ አዘጋጅተን ሩሞቻችን አጽድተን አስተካክለን ንጹህና ጽዱ ሆኖ እንዲሆን ተዘጋጅተን ያለ ነው። ኢኮኖሚን ያው ቱሪስት መግባቱ ራሱ ያው ለሀገሩ ትልቅ ሀብት ስለሆነ ትልቅ መነቃቃትና ትልቅ እድገትን ይዞ ይመጣል ብለን እናስባለን። ክልላችን እንግዲህ በሰው ሰራሽም በተፈጥሮአዊም እጅግ ልዩ መስህብ ያላት የቱሪዝም መስህብ ያላት ክልል ናት እና እኛም ደግሞ አንዴ ብቻ መጥተው ሳይሆን ደጋግሞ እንዲመጡባት ምንፈልግ ከተማናት እንዲሁም ደግሞ ክልላችን ላይ ሲመጡ እኛም ከነሱ የምንወስደው ከእኛም እነሱ ልምድ የሚወስዱባት ባህል ልውውጥ ተመክሮ መውሰድ ነው የምንፈልገው። ለእኛም ደግሞ ትልቅ እድል ነው ይዘውልን የመጣው። የተለያዩ አይነት አልባሳትን ይኸው አዘጋጅተናል። እኔም የተለያዩ አይነት የብሔር ብሔረሰቦችን አልባሳትን አዘጋጅቼ ነበረ እና በዘንድሮ በጣም ጥሩ የባህላዊ አልባሳት ተሽጠዋል፣ እንዲሁም ደግሞ ተከራይተዋል። እናም ለእኛም ለክልላችንም ደግሞ በትልቅ የንግድ መነቃቃትን አምጥቶልናል። ከብዙ አካባቢ ብዙ ሰዎች ስለሚመጡ ኢኮኖሚያችንን በበለጠ ወር ደግሞ አቅርቦታችንን በበለጠ ሰፊው ማህበረሰብ ያገኘዋል ብዬ አስባለሁ። ለዛም ነገሮች ምቹ ናቸው ብዬ አስባለሁ። ከመንገድ አንጻር የኮሪደር ልማት በጣም ትልቅ ውበት ይዞ ነው የመጣው። መንገዶች ጠባብ ነበሩ። ሰፊ ከመሆን አንጻር እግረኛ ሳይጨናነቅ ሰፊ በሆነ ኮሪደር ልማት ላይ በመንቀሳቀሱ ለቢዝነሱም ትልቅ የሆነ ፋይዳ ነው የሰጠው። ሆሳና ከተማ ሀያኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀንን ለማክበር እንግዶችን እየተቀበለች ነው። የሆሳና ከተማ ከንቲባ ሳሙኤል ሽጉጤ በዓሉ በሆሳና ከተማ እንዲከበር መደረጉ በመንግስትና ኅብረተሰብ ትብብር የመሰረተ ልማት ግንባታ በከተማዋ እንዲስፋፋ ያስቻለ ነው ብለዋል። በከተማዋ እየተከናወኑ ያሉ የመሰረተ ልማት ግንባታዎች እንዲጠናቀቁ በትኩረት መሰራቱንም ገልጸዋል። ሆቴሎች ደረጃቸውን እንዲያሻሽሉና አዳዲሶቹን በፍጥነት እንዲጠናቀቁም ተደርገዋል ብለዋል። በቢሊዮን የሚቆጠር በጀት በማፍሰስ ብዙ መሰረተ ልማቶች እንድንሰራ አድርጓል። በመንግስት ደረጃም ብቻ ሳይሆን፣ ይሄ ማለት በህብረተሰብ ተሳትፎ ጭምር ከፍተኛ ለመግለጽ ቢሞከር አሁን የሳኒተሪ ፕሮጀክቶች ተሰርተዋል፣ የህዝብ ሽንት ቤቶች ተሰርተዋል፣ የህዝብ ፋርማሲዎች፣ በህብረተሰብ ተሳትፎ የተሰሩ በርካታ ስራዎች አሉ። እነዚህ ሁሉ እንግዶች ይመጣሉ በሚል ጭምር ነው። ዋናው ደግሞ ከተማው የቱሪዝም አገልግሎት የሚሰጥ የኮንፈረንስ ቱሪዝም የሚካሄድበት ከተማ እንዲሆን በማድረግ ትልልቅ ባለኮከብ ሆቴሎች ተጀምረው የነበሩ እንዲጠናቀቁ ተደርጓል። ይሄ ከተማችን ላይ አራት፣ አምስት፣ ስድስት አመት የሚፈልጉ ስራዎች በአንድ አመት ጊዜ ውስጥ ማጠናቀቅ እንድንችል አድርጓል። ለአብነት ብንወስ በከተማችን ውስጥ አሁን በአሁኑ ሰዓት የሰባት ቢሊየን ብር ፕሮጀክት በፌዴራል፣ በክልል በዞንና በከተማ አስተዳደሩ እየተሰራ ነው ያለው። የከተማችን የአመታዊ በጀት ብንወስ ከ38 ቢሊየን አይበልጥም። ከበጀቱ ከበጀት ከገቢ አቅሟ በላይ ነው እየሰራ ነው ያለ ነው። ይሄ ደግሞ ታሳቢ አድርጎ እየተሰራ ያለው ለብሔር ብሔረሰቦችን ለመቀበል ነው። እና ይሄ ለከተማችን አርጀንሲ ወይም ሁሉም ነገር ቶሎ እንድናጠናቅቅ አግዞናል። የበዓሉ ማክበሪያ ስፍራ ስታዲየም ዝግጅት፣ የሲምፖዚየም ማካሄጃ አዳራሽ፣ የሀዲያ ብሔር ዘመን መለወጫ ማክበሪያ ስፍራን የማስዋብ ስራና መሰል ስራዎች በዓሉን ተከትሎ መሰራቱንም ከንቲባው አብራርተዋል። መጀመሪያው የበዓሉ ዋናው ማክበሪያ ስፍራ የሆነውን የስታዲየም ዝግጅት ነበር ያደረግ ነው። የክልላችን መንግስት ከፍተኛ በጀት መድቦ በከተማ አስተዳደሩና በዞኑ ጭምር ርብርብ ተደርጎ በሁለትና በሶስት ወራት ጊዜ ውስጥ ነው የስታዲየም ለበዓል ዝግጅት እንዲደርስ ያደረግ ነው። ከዚህ ውጪ በክቡር ፕሬዚደንት መኖሪያ ፓላስ ግቢ ውስጥ እጅግ ዘመናዊ የሆነ የሲምፖዚየም ማስኬጃ አዳራሽ እንዲደርስ ተደርጓል። ከዚህ ባለፈ የእንግዶችን የብሔር ብሔረሰቦችን እንግዳ የምናስተናግድበት የአድያ ብሔር ዘመን መለወጫ የአሁዴ በዓል ማክበሪያ ስፍራን በተመሳሳይ የኢትዮጵያ ብሔር ብሔረሰቦች የራት ግብዣ የሚደረግበት አካባቢ ለማድረግ እጅግ ያማረ ውብ እንዲሆን ስራዎች ተሰርቷል። ከዚህ ባለፈ የመሰረተ ልማት ስራዎችን የሰራ ነው። አንደኛው አሁን በምታዩት መልክ የሚገኘው በፌዴራል መንግስት የሚሰራው አስር ነጥብ ሶስት ኪሎ ሜትርና ቀደም ስል ሲሰራ የነበረው አምስት ኪሎ ሜትር እንዲጠናቀቅ ርብርብ ነው እያደረግን ያለ ነው። በከተማ አስተዳደር በራሳችን እየሰራ ነው ያለ ነው፣ ሀያ ኪሎ ሜትር የውስጥ ለውስጥ አስፋልት አሁን ከእናንተ ጋር እየተነጋገርን ባለንበት ሰዓት በጥሩ ሁኔታ እያለቀን ነው ያለው። በተለይ የስታዲየም፣ የትላልቅ ሆቴሎች፣ የማረፊያ ስፍራዎች መዳረሻዎች እንዲጠናቀቅ አድርገናል። በዓሉን በደመቀ ሁኔታ ለማክበር ሆቴሎችን የማረፊያ ስፍራዎችንና በዓሉን ማክበሪያና መተላለፊያ ቦታዎችንም የማዘጋጀት ስራ መጠናቀቁንም ከንቲባው መግለጻቸውን ሪፖርተራችን መስከረም ዘግባለች ተዘግባለች። ሀያኛው የብሔር ብሔረሰቦችና ሕዝቦች ቀንን ለማክበር እንግዶች ወደ ሆሳና ከተማ እየገቡ ነው። በከተማ ሶስቱም መግቢያ በሮች ደማቅ አቀባበልም ለእንግዶቹ ተደርጎላቸዋል። ይህንኑ ጉዳይ ስትከታተል የቆየችው ሪፖርተራችን መስከረም ቸርነት በቀጥታ መስመራችን ላይ ትገኛለች። መስከረም እንዴት አመሸሽ? በዓሉ ለማክበር ወደ ከተማዋ እየገቡ ያሉ የተለያዩ እንግዶች እንዲሁም ደግሞ የባህል ቡድኖች እየተደረገላቸው ያለው አቀባበል እንዴት ያለ ነው? አንቺ በስፍራው የታዘብሽውን አክለሽ መረጃዎችን አድርሽን። አመሰግናለሁ ብሩክ የሃያኛው የብሔር ብሔረሰቦችና ህዝቦች ቀንን እንግዲህ በድምቀት ለማክበር ከተለያዩ አካባቢዎች ወደ ሆሳና ከተማ እንግዶች እየገቡ ነው የሚገኙት በሆሳና ከተማ ሶስቱም የመግቢያ በሮች ደግሞ አቀባበል እየተደረገላቸው ነው የሚገኘው በመግቢያ በሮቹ ላይ አቀባበል ሲደረግላቸው የሀገር ሽማግሌዎች ከፍተኛ አመራሮች እንግዲህ አጠቃላይ የከተማዋ ነዋሪ ወጥቶ እየተቀበላቸው ነው የሚገኘው እየገለጽን እንዳለ ነው እንግዲህ በተለይ በዓሉን ለማክበር ከተለያዩ አካባቢዎች ነው እንግዶች ሀገሮች እየመጡ የሚገኙ እስከ አጎራባች ክልሎች ከደቡብ ኢትዮጵያ እንዲሁም ደግሞ ከሲዳማ ክልልና ሌሎች አጎራባች ክልሎች እየመጡ ይገኛሉ። እንዲሁም ደግሞ ከተለያዩ አካባቢ የሚመጡ እንግዶችም ነው አቀባበል እየተደረገላቸው የሚገኘው። በነገራችን ላይ አቀባበል እየተደረገላቸው የሚገኘው በሆሳና ከተማ እንግዲህ ሲደርሱ ብቻ ሳይሆን አቋርጠው አልፈው የሚመጧቸው ከተማዎችን ጭምር እንግዲህ ነዋሪዎች እየወጡ አቀባበል እያደረጉላቸው፣ አቀባበል ሲያደርጉላቸው ደግሞ እንግዲህ የደረሱባቸው አካባቢዎች ላይ ያለ ባህልን በሚያመላክትና በሚያሳይ መልኩ ነው አቀባበል እየተደረገላቸው የሚገኘው። የተለያዩ የባህላዊ ወይም ደግሞ አካባቢው ባህል ውዝዋዜዎችን ጨምሮ የሚያመላክቱ ነገሮችንም እንግዲህ እያከናወኑ ጭምር ነው እየመጡ የሚገኙት ማለት ነው። በደመቀ ሁኔታ የሚመጡባቸውን የወከሉትን እንግዲህ ልኡክ የወከሉትን አካባቢ የባህል አልባሳት በመልበስ ነው ወደ ሆሳና ከተማ እየገቡ የሚገኘው ማለት ነው። ድምቅ ብለው እንግዲህ እየገቡ ነው የሚገኙት ማለት ነው። የሆሳና ከተማ ነዋሪዎች፣ የሀገር ሽማግሌዎች፣ ከፍተኛ አመራሮችም እንግዲህ ኢትዮጵያዊ በሆነ አቀባበል መንገድ አቀባበል እያደረጉላቸው ነው የሚገኙት። እኛም የሚያነጋገር ናቸው እንዲሁ ደስተኛ ናቸውን ጭምር ነው የነገሩልን የነገሩን ማለት ነው። በአጠቃላይ እንግዲህ በዓሉን ለማክበር እየመጡ የሚገኙ የተለያዩ ልኡካን አሉ። ከነዚህ መካከል ደግሞ እንግዲህ የባህላዊ ሙዚቃ የሚጫወቱ ልኡካኖችም አሉ ማለት ነው። እነዚህም እንግዲህ ልኡካን የሚጫወቷቸውን የሙዚቃ መሳሪያዎች ጭምር ይዘው እንግዲህ ሕብረተሰቡን እያዝናኑ ጭምር ነው ወደ ከተማ እየገቡ የሚገኘው። ቀደም ሲል እየገለጽኩት እንደነበረው ባሸበረቀ፣ በአማረና በደመቀ መልኩ በባህል ልብስ ድምቅ ብለው የአካባቢያቸውን የነሱን የሚወክል የባህል ልብስ በመልበስ ያሉበትን ደሴታቸውን ባህላቸውን እያስተዋወቁና እያሳዩ ወደ ሆሳና ከተማ እየገቡ ነው ማለት ነው። ይህም እንግዲህ በተለይ እኛም ስናናገራቸው እንደነበረው ህብረ ብሔራዊ አንድነትን በማጠናከር ወንድማማችነትን በመፍጠር ረገድ ከፍተኛ ጠቀሜታ ያለው እንደ መሆኑ መጠን እርስ በእርስ ለመተዋወቅ፣ ለመግባባት ወንድማማችነትን ለመፍጠር ትልቅ አስተዋጽኦ እንደመኖሩ መጠን እንግዲህ እጅግ በጣም ደስ እንዳላቸውና ያላቸውን ባህል የሚተዋወቁበት የሌሎችንም ደግሞ የሚያውቁበት እንደሆነ እድል የሚፈጥር በመሆኑ ደስተኛ መሆናቸውን የነገሩን በ ሌሎች የዜና አወጃጀታችን ደግሞ የእነሱን አስተያየቶችን ጨምረን ሌሎች ጉዳዮችም የምንመለስ ይሆናል በሌላ ጊዜ። መስከረም ለመረጃዎችሽ እጅግ አድርጌ አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ሆሳና ጊዜያዊ ስቱዲዮ ሀያኛውን የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በዓልን የተመለከቱ ዜናዎቻችን እነዚህ ነበሩ። ብሩክ ተስፋይ ነበርኩኝ። ወደ አዲስ አበባ ወደሚገኘው ዋናው ስቱዲዮችን ባልደረባዊ ሰለሞን ሀይለ ኢየሱስ ይጠብቃችኋል። ሰለሞን የአየር ሰዓቱን ወዳንተ መልሻለሁ። ባልደረባዊ ብሩክ ተስፋይ እንደዚሁ መስከረም ቸርነት እናመሰግናለን። ባላችሁበት ሰናይ ምሽት ይሆንላችሁ። መንግስት የኢትዮጵያ የህዳሴ ግድብ ካለቀ ጊዜ ጀምሮ የተለያዩ አጋጣሚዎችን እየጠበቀ በጣም ልክ ያልሆኑ መግለጫዎችን ሲሰጥ ነበር። አሁን ግብጾቹ በየትኛው ህግ ላይ ቆመው ነው ኢትዮጵያን እየከሰሱ ያሉት? ኢትዮጵያ ውጭ ጉዳይ ሚኒስትር መግለጫ ነው ካየነው በመስመር በመስመር ብናየው ከዓለም አቀፉ የድንበር ተሻጋሪ ወንዞች ህግጋት አንዲት ስንዝር አንደኛ በጎርፍ አጥለቀለቁን ይላል፣ በዚህኛው ሳይት ደግሞ ድርቅ ሊመጣብን ነው ብለው ደግሞ ያስፈራራል። ሁለቱ የማይገናኝ ነገር። በሁለት ነገር ነው ልናስቆማት የምንችለው የሚለው የግብጾች ፖሊሲ አለ። አንደኛው ኢትዮጵያ በምንም አይነት መልኩ የባህር በር እንዳይኖራት ማለት፣ በምንም አይነት መልኩ የባህር ጉዳይ የሞት ሽረት ጉዳይ መሆኑን ያውቃሉ። ለዛም ነው መጀመሪያ ራሱ የባህር ጉዳይ የባህርን በር እንድታጣ የሰሩት በደንብ ሰርተውበትም ተሳክቶላቸዋል። ይህንን ሰርተው በስንት ልፋት ያገኙትን ውጤት በቀላሉ ኢትዮጵያ እንድታልፈውና የባህር ባለቤት እንድትሆን አይፈልጉ። የሀገር ጉዳይ ዛሬ ምሽት ሶስት ሰዓት ከሩብ በኢትዮጵያ ቴሌቪዥን ተመልሰናል። የተወደዳችሁ ቲቪ ዜና 57ን በያላችሁበት እየተከታተላችሁ ነው። የውጭ ዜና የሩሲያ ፕሬዝዳንት ቭላድሚር ፑቲን የማያቋርጥ የነዳጅ አቅርቦት ለህንድ እንደሚያቀርቡ ይፋ አደረጉ። በህንድ ጉብኝት እያደረጉ ያሉት የሩሲያ ፕሬዝዳንት ቭላድሚር ፑቲን ህንድ ከሩሲያ ዘላቂ የነዳጅ አቅርቦት እንደምታገኝ ይፋ አድርገዋል። ፕሬዝዳንቱ ይህንን ያሉት አሜሪካ ህንድን ጨምሮ ከሩሲያ ነዳጅ በሚገዙ ሀገራት ላይ ከፍ ያለ ማዕቀብ ለመጣል መዛቷን ተከትሎ ነው። በህንዱ ጠቅላይ ሚኒስትር ናረንድራ ሙዲ ጋር ውይይት እያደረጉ የሚገኙት ፑቲን ሩሲያ ለህንድ ታማኝ አጋር ስለመሆኗ ገልጸዋል። ህንድና ሩሲያ የጦር መሳሪያ አቅርቦት ግዢ፣ እንደዚሁም የቴክኖሎጂ ልውውጥ ላይ ከፍ ያለ ስምምነቶችንም ፈጽመዋል። የህንዱ ጠቅላይ ሚኒስትር ናረንድራ ሙዲ ሩሲያ በማይናወጥ ወዳጅነት ከሀገራቸው ጎን መቆሟን በማድነቅ የኃይል አቅርቦት ደህንነትን ማረጋገጥ የሁለቱ ሀገራት ወዳጅነትን ማስቀጠል መሰረቶች ናቸው ማለታቸውን የዘገቡት አልጀዚራና ቢቢሲ ናቸው። እንቀጥላለን። ከተመራሮጡ የቢዝነስ ዘገባዎች ጋር ተቆዩ ዘንድ ባልደረባ መቅደስ እንዳለ እዚህ እስቲ